ካሌብ ስህተት ሰራ። ትሁት በጣም አዘነች። ድጋሜ ዳኒና ኤደን ተጣሉ። እባባ እውነቱን አፈረጠው። አቤት አቤት! እንደገና ቴናም ደግሞ ያለውን ነገር እንዳዲስ ለመበቀል ሙከራ እየሞከረች ነው። በጣም ያሳዝናል። በጣም ይገርማል። ትሁት ግን እዚህ ላይ በጣም ተሳስታለች። እዚህ ላይ በጣም ተነዳለች ትሁት። ምክንያቱም እንግዲህ ትሁት ካሌብን በጣም ትወደዋለች፣ ታፈቅረዋለች። በጣም ነው የምትወደው። ግን ቢሆንም ካሌብ ስላላወቀ ትሁትን ይመጣና ምኑ ኑኑ ቤቱ እዚህ እየጠራሁሽ ነው እንዲህ ዝም የምትይው ይላታል ማለት ነው። ከዛ አይ ጠራህኝ እንዴ ካሌብ አልሰማሁህም እኮ ትለዋለች። ከዛም በኋላ ሙኑ ቤቱ በአንድ ድባቡ እንደዚህ ያስጠላው ሲለው፣ አይ አባቢ ስለነበረ ነው። ዋው ወጥተዋል፣ ዳኒ እና ኤደን ተጣሉ ይላታል፣ ትለዋለች ማለት ነው። እንዴት ለምን ሲል ድጋሚ ተጣሉ? አባቢ እውነቱን አፈረጠው ትለዋለች ማለት ነው። ከዛ በኋላ ካሊብሪክ ያደርግና ዳኒ በጣም ተሸውዷል፣ ምክንያቱም ኤደንን የመሰለች የተማረች ረጋ ያለች ፍቅር አሰጣጥ የምታቀ ሴት እሱ ቀረበት ቢሳል እንኳን እንደሱ አይነት ሴት አያገኛትም አያገኝም፣ ሲል ትሁት ትደነግጣለች ማለት ነው። ከዛ በጣም ትደነግጥና ትልና በቃ በጣም ይከፋታል፣ ልቧ ይሰበራል ማለት ነው። ለካስ እሷን ነው የሚወዳት እኔን አይወደኝም ብላ በጣም በቃ ልቧ ተሰብሯል። ቴናዬ እኔናት አሁን ቴና ህዚ ጋር ተሳስታለች። ምክንያቱም እንደዚህ ማለት አልነበረባትም የውሸት ጋሻው የሚባል ነው የማፈቅረው እንጂ ካሌብን አይደለም ትላለች። ምክንያቱም ካሌብ ለእሷ ያሳያት ነገር አለ። ግን ካሌብ ደግሞ እሷን ይወዳታል። እሷን ስሜቷን ለማወቅ ነው እንጂ እንደዚህ ያለው እሷን ይወዳታል ማለት ነው። ከዛ መጨረሻ ላይ ትሄድና ለኤደን እኔ ካሌብን አልወደውም እኔ ያፈቀርኩት ሌላ ነው የምርሽን ነው ቴና፣ የምርሽን ነው ስለራላታ የምሬን ነው ትላለች። ቤተሰቦቿን ከዛ ጋር ያስጨንቋታል። ከዛ ጋር በጣም ቤተሰቦቿ እንትን እያሉ ይረብሸዋታል ምናምን ማለት ነው። እና በጣም ያሳዝናል። ቴናዬ፣ ታይ ግድ የለሽን ወደ ፍቅርሽ ተመለሽ። ከዛ እንደገና ትወጣለች ወደ ውጭ ታለቅሳለች። ከሆነ ሰው ጋር ቁጭ ትላለች። ምናምን አዛ አባቢ ለምንድን ነው ቴናን እንደዚህ መታስወጣት ዋስወጣትን ወይን ቴናዬ፣ በእናትሽ ተሻረ ያረታ አረጋሽ የቶሎ ቅላት ሚስጥሯንና እንዲ ከካሌብ ጋር አገናኛት። በእውነት በእውነት ቴናዬ፣ እኔ ወዳንቺማ ይሄ አይገባሽም። በእውነት ይሄ አይገባሽም። የእኔ ቆንጆ አንቺ የዋህ ልጅነሽ ይሄ አይገባሽም። አሁን ከዛ እንደገና ካሌብ እንደገና ለምን ትወጣለች። ከበቀ ይበሳት ይነጫነጭባታል ምናምንና ካሌብ ጉዱን አልሰማም ብርሃ ብሉን አምታደግሞ ትሰጠዋለች። ለሱ ማለት ነው ከዚያ ለምንድን ነው ስላት የምንፈልገው ሰው ሌላ ሰው አገባ። ያ ማለት ሌላ ሰው ወደደ ምናምን ይላታል ትለዋለች ማለት ነው። እና ሌላ መውደድ አችልም አይቻልም፣ ህይወት እኮ ይቀጥላል ሲላት፣ ከዚህ በኋላ እንደሱ አይነት ሰው አይገኝም ትለዋለች ማለት ነው። እና በጣም ያዝናል፣ በጣም ልቡ ይሰበራል ምናምን እና ከዛ በኋላ በቃ ካሊብም ይነጫነጫል። ወደፊት ምን ሊሆን ይችላል? ከሄደን በጣም ተበሳጭታ እኔ ለአንቺ ፍቅርሽን ከእጅሽ ለማስገባት ካሊብን የወደች መስሎ ደፋ ቀና እያልኩኝ፣ አንቺ እንደዚህ ታረገኛለች ትላታለች ማለት ነው ነው። ከዛ ኤደን በዚህ ትበሳጭና በቃ ሻንች ታውቂያለሽ ምናምን ብላ ጠላት ትሄዳለች። ከዛ ቴና እንደገና ትሁት በጣም እያለቀሰች እየከፋች በቃ ካሌብ አልረዳት ይላል ማለት ነው። ከዛ ካሌብ አልረዳት ሲል በቃ እሱም እየተረዳኝ አይደለም እኔም ደግሞ ወደ ቤተሰቦች ብሄድ ይሻላል ትልና ወደ ክፍለ ሀገር ለመሄድ ዝግጅቷን ጨርሳ አባቢን የክፍለ ሀገር መሄድ ፈልጋለው ትለዋለች፣ ማለት ነው። ከዛ ቴና እንደገና ትሁት እንደገና ታብዳለች። በጣም በቃው ወደ ገጠር ትሄዳለች፣ በፍቅሩ ትሰቃያለች ማለት ነው፣ በካሊ ፍቅር። ካሊብም ደግሞ እንዴ ለምንድነው የምትሄዱ? አትሄጅም፣ እንደዚህ አትሄጂም ምናምን እያለ ከደረጃ እያስመደሳት ነበር በልራል። እኔ ልኬን ማቅ ሰው ነኝ። ሰራተኛና አሰሪ ነን እንጂ እኔ ልጅ አይደለሁም። ወይም ደግሞ ከሱ ጋር አቋሚን ማቅ ነኝ። በቃ ብቻ በጣም ተሰምቷታል ማለት ነው። የኔናት፣ አንቺን እንኳን እንዲሰማሽ አልፈልግም። የምር በጣም ነው ያለቀስኩት፣ በጣም ነው የተሰማኝ ማለት ነው። እና ትሁትዬ፣ ላንቺ ይሄ ይሄ አይገባሽም፣ ላንቺ ይሄ አይገባሽም የኔናት። እና በመጨረሻም ትሁት እንግዲህ አባቢ ከፈቀድክልኝ ወደ ወክ ሊሄድ ካልሆነ ደግሞ ስራዬን ጨርሻለሁ ትለዋለች። እሱ ትሁት ደግሞ አባቢ ደግሞ ልጅ የተንቀሳቀሽ ችግር የለውም ስራሽን ከጨረሽ ይላታል ማለት ነው። አሁን አሁን እንደ ሰራተኛ እንደ ሰራተኛ እየሆነች ነው። እስካሁን ልጅ ናት እያላችሁ ስታስቦ የነበረ ከዚህ በፊትም ቪዲዮ ሰርች የላችሁ ልጅ አይደለችም ሰራተኛ ናት ብያችሁ ነበረ። ከዛም መጨረሻ ላይ እንግዲህ እንደዛትልና ትሄዳለች ማለት ነው እሷ ክፍለ ሀገር ትሄዳለች ማለት ነው። ከዛ ክፍለ ሀገር ከሄደች በኋላ ለምን መቼ ነው የምትመለሰው መቼ ነው የምትመጣው እያለ እሱም ያላዝናል ማለት ነው። በወርቅ የያዘት እጅ እንደ መዳፍ ይቆጠራለሁ ካሌ ብዬ በፈጠረ ተረዳት። ከዛ እህቷ ትደውልና እንዴት ነው፣ መቼ ነው የምትመጪ፣ አባዬ ማዝኖብሻለሁ፣ ለምንድን ነው የማትመጪ ትላታለች እህቷ። እህቴ በጣም ከፍቶኛ ለይ በጣም ለምንድን ነው የከፋሽ እስኪ ንገሪኝ ምናምን ስትላት እህት አሁን አልነግርሽም። እኔ ግን በጣም ከፍቶኛል አሁን ላይ በጣም ችግር ውስጥ ነኝ ያለሁት ምናምን አሁን የሚወራ ነገር አይደለም ትልና ትሄዳለሽ። ከቤት ስትሄድ የት ነበር ይላታለይ ማለት ነው። ካሌም ከዛ በኋላ ውጭ ነበር ስራ እኮ ጨርሻለሁ፣ ለጋሼ ነግሬዋለሁ። ቢሆንም ካለ ሰዓት እየሄድሽ እኛ መጨነቅ የለብንም ይላታል ማለት ነው። አስጨነኩ እንዴ ይቅርታ ስትለው ጥሏት ይሄዳል ማለት ነው። ከዛ እንግዲህ ከአንተ ወንድነህ ባንተ ያምራል ፍቅርህን ግለጽላት፣ ካልሆነ ግን ምንም አማራጭ የላትም ማለት ነው። እና ከዛ ትናም እንግዲህ ያው ወደ ተንኮል ላይ የገባሽ ነው ይቅርታም የሚያደርግልኝ ሰው የለም። ከዚህ በኋላ እንግዲህ እኔ ወደ በቀሌ ይህን ቤተሰብ እንዴት አድርጌ ነው መበታት ነው ምናምን እያለች እንግዲህ ትሁትም ያው ትናም እንግዲህ ስራውን ልትቀጥል ነው ማለት ነው። ዳኒም እንግዲህ ሻንጣውን ይዞ ሊወጣ እየተዘጋጀ ነው ማለት ነው። በዛ በዚህ በዚህ የተነሳ እንግዲህ ትሁትም እንግዲህ በጣም ከፍቷት ለማንም ማጽናናት ራሱ አቅቷታል። ማንንም ማረጋጋት አቅቷታል ማለት ነው። ምክንያቱም ትሁት የምታውቀው ካሌብ ኤደንን እንደሚወዳት፣ ዳኒና ኤደን ስለተጣሉ ካሌብ ደስ እንዳለውና እንግዲህ በኋላ አይገናኙም ብሎ እንዳሰበ ከዛ መጨረሻ ላይ እች ተንኮለኛ አሁን እየሳቀች ነው ማለት ነው። ከዛም መጨረሻ ላይ በቃ ትሁትን ኤደን በጣም ጥሩ ሰው ናት፣ እየተማረች ናት፣ ፍቅር አሰጣጥ ትችላለች ምናምን እያለ ሲያሞጋግሳት እንግዲህ ትሁት ደንግጣ እያደመጠችው ነበረ ማለት ነው። ከዛም እንግዲህ ኤደን ሄዳ ምንድን ነው ሲላት ስትላት እሷም አሰሪኝ ወይም ሰራተኛ ነኝ ልኬን የማቅ ሴት ነኝ ትለዋለች ማለት ነው ለዳኒ ሄዳ ለሙንነሽ ነው ምናምን ሲላት ማለት ነው። እና ግን አሁን ትሁት በጣም በሚያሳዝን እና በሚገርም ሁኔታ ወደ ክፍለ ሀገር ልትሄድ ነው። በፍቅር እየተሰቃየች ነው። በቃ የምትይዘው የምትጨብጠው እያቃታት ነው ማለት ነው። አባቢም እየተረዳት አይደለም። ፕሊስ ፕሊስ ካሌብ ትሁትን ተረዳት። ካልሆነ ግን ገጠር ትሄዳለች። ገጠር ትሄድና እዛም ደግሞ ትነጫነጫለች፣ ያታለቅሳለች፣ ይከፋታል ምናምን። ግን ወይኔ ትሁትዬ ኔና ላንቺ ይሄ አይገባሽም፣ በእውነት ይሄ አይገባሽም። ላንቺና የኔ ቀን ካሌብም ይረዳሻል ብዬ ተስፋ አደርጋለሁ። ይህን ቪዲዮ ያየውና ካሌብ እንግዲህ ይረዳታል ብዬ ነው ማስበው። ኔ ሰላም እንዴት ናችሁ? ትናንትናም ሰላም አላልኳችሁም፣ ዛሬም ሰላም አላልኳችሁም። እና ሰላም ልበላችሁ ብዬ ነው። ላይክ እና ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡን አበረታቱኝ ማለት ነው። እንግዲህ ዛሬ እንግዲህ ትሁት የገጠማትን አስደንጋጭ ነገር እና ካሌብ አባባ እውነቱን እንዴት እንዳፈረጠው ላወራችሁ ነው የመጣው ማለት ነው። አባባ እንግዲህ እውነቱን በዚህ መንገድ ፍርጥርጥ አድርጎታል ማለት ነው። ከዚህ በኋላ ቤት ይሽል እንዲሁ በቃ በጣም ተናዷ ላይ ማለት ነው አባቢ ቤት ለቃችሁ ውጡ ላይ ምናምን እያለ ነው። እግህ ካሌብ እንግዲህ እየተረዳት አይደለም ትሁትን ማለት ነው እና ትሁት አሁን በቃ አባቢ ቅርበልኝ ለነበረን ቆይታ አመሰግናለሁኝ እኔ ወደ ክፍለ ሀገር መሄድ አለብኝ ቤተሰቦቼ እየጠሩኝ ነው ትለዋለች። እዛ አባቢ ደግሞ ብርግ ያደረግ ምን አይ ልጄ እ ጥለሽኝ አትሄጂም የቆየሽ ቆይተሽ እስከ ዛሬ ድረስ ማ ጥለሽኝ አትሄጂም ይላታል ማለት ነው አባቢ። አይ አባቢ የመሄድ ፈልጋለሁ ከዚህ በኋላ አባቢ የአባቴ ቤተሰቦችንም ማየት ፈልጋለሁ ትለዋለች ማለት ነው። ከዛ በኋላ ልጄ ፈቅድልሻለሁ፣ ግን ያለሁበትን ነገር ታቂያለሽ። እዚህ ነገር ሳልወጣ እንዴት ነው ጥለሽኝ የምትሄጂው? ለማንስ ነው ትተሽኝ የምትሄጂው? እስከ ዛሬ ከኮጎን የነበርሽ፣ ይላታል ማለት ነው አባቢ። አባቢ አዎ ልክ ነህ፣ ግን ያፈቀርኩት ሰውም እየተረዳኝ አይደለም ትለዋለች። ሀብሉን ወስዳ ትሰጠዋለች። ከዛ በኋላ በቃ ካሌብ ራሱ ይነጫነጭባታል ምናምን። ወደ ክፍለ ሀገር ስትሄድ ካሌብ አትሄድም ብሎ ቋውጤ ያደርገዋል። መኪናውን አቁም ይላል። ሁሉን ነገር አቁም፣ ለምንድን ነው የምትሄዱ፣ አትሄድም እያለ እንግዲህ መኪናውን ሁሉ ለማስቆምም እየታገለ ነው ማለት ነው። ትሁት አትሄጂም፣ እንዲሁም ወድሻለሁ ምናምን ብሎ መኪናው ላይ እንዳለ ፍርጥ ያደርግላታል እንደሚወዳት ማለት ነው። ግን በጣም ልቧ ተሰብሮና እኔ ድሮም ሰራተኛ ነኝ፣ እኔም ድሮ ሰራተኝነቴን ሳላውቅ ካሰሬ ጋር እንደዚህ መሆን ራሱ ድፍረት ነው ምናምን እያለች ቀጥታ ራሷን ትወቅሳለች ማለት ነው። ከዛ ራሴን ራሷን እየወቀሰች በቃ እስከ መቼ ነው እኔ የሰው ቤት ሰራተኛ ሁኝ ትምህርቴን እንዳልተማርኩ ሁኝ እንደዚህ ሁኝ ምናምን እያለች ብቻ የሌለ በቃ በጣም ይሰማታል ማለት ነው። ሰራተኛ መሆኗ የሆነ ብቻ እንትኗ ይሰማታል። በጣም እየተሰማት እያዘነች ምን እያለች ወደ ገጠር ትሄዳለች ማለት ነው። እየዞረች እያየች ሻንጣዋን ይዛ እየዞረች እያየች ምናምን እንግዲህ ዳኒም ደግሞ ይህን ሁሉ ችዬ እስከዚህ አልኖርም፣ አሁንስ ይበቃኛል ብሎ ሻንጣዋን ይዞ ሲወጣ ዝም ትለዋለች በቃ አጭቅጭቀኝ፣ አንተ አይመለከተኝም ምናምን እያለች በጣም ነው እየተነጫነጨች የነበረው። በጣም ሙሉ በሙሉ በሚባል ደረጃ ነው በቃ ቴና የተቀየረችው። ትሁት የተቀየረች ሙሉ በሙሉ በቃ ትነጫነጫለሽ፣ ምግብ አትበላም፣ ምናምን ምናምን። በቃ አማራጭ ስጣታ ነው ወደ ገጠር መሄድ ያሰበችውና ለተነሳስታ ልብሷን ምናምን የያዘችው። አባቢ ደግሞ ዜን ስጠኝ ስትሉ ደንባለምር ባለ ደመወዝ ነሽ አሁን በዚህ ምናምን በጣም እያነጋገረችው ምክንያቱም በጣም ተጎድታለሽ ትሁት ማለት ነው። የኔ ምስኪን እየ ትሁት። እግዚአብሔር ከአንቺ ጋር የሆነ፣ እግዚአብሔር ይርዳሽ። በጣም በጣም በጣም ልብ የሚሰብር የፍቅር ታሪክ ነው ያዳመጥ ነው በእውነቱ። አይዞሽ ቴናዬ፣ እርግጠኛ ነኝ ደግሞ ካሌብ የወድሽ እና የፍቅር ጥያቄ ያቀርብልሻል ብዬ አስባለሁ። እንግዲህ ለአባቢ የሚሄዱ እንዲ ለምንድን ነው እንደዚህ? ዝበላ አንተ፣ ልትውትን መናገር መብት የለህም። ዝም በላ አንተ፣ ራስህን ውቀስ። እንደፈለገች የመሆን መብት አላት። አንተ ስትተወኝ፣ አንተ ስትጠላኝ፣ እሷ ነበረ ካጠገቤ የሆነች በየአንዳንዷ ደቂቃ ካጠገቤ የነበረች በያንዳንዷ ሰዓት ከኔ ጋር የነበረች እሷ ናት፣ አንተ አይደለህም፣ ይልና አባቢ እንደገና በጣም ተናዶ ካሌብን ይቆጣዋል ማለት ነው። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ሰላም ሁሉልኝ።